ሰላም ሰላም፣ ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ። እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አድማሊ አባናደው ዘመቻ እሱን አጠናቀን ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ሕዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለና የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበር ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ የአማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለእኛ ብዙ ጉድጓድ ሲቆፈርልን ጠላት ለእሱ ደስ አይበልህ ብሎ ለማን ደስ ሊለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናን። እንኳን ደስ አላችሁ! ላለሁ እንዳጠቃላይ ለታጋዮቻችን በአራቱም ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ